ማለት ነው። በአላህ ስም ስሆ በአላ ስም ስያ ላችሁም ሰውመሽን ከአቅም በላይ ይሁን አይባልም በአቅማችሁ በፈቀደው አቅማቸው በቻለው አምስት አስር እንዋል አላ ትላለሁ ማለት ነው፣ ጓደኞቼ አካውንቱ አለ እንደምታወት፣ አካውንቱ ስልክ ቁጥር ማለ እንደምታወት፣ ገመድ ነው በዚህ በአንገቷ ላይ ገብቶ ነው ዳያለሲስ እያለ ዳያለ ማለት ነው። እና በጣም ከባድ ነው። ሶስት ሚሊዮን ብር ዛሬ በኢትዮጵያ ብር በጣም ከባድ ነው። ለእኛ ግን ቀላል ነው። ሶስት ሚሊዮን በኢትዮጵያ ሶስት ሚሊዮን ላይ ተጠየቀችው። ስለዚህ ሶስት ሚሊዮን ለእኛ ቀላሉ እርግጠኛ ኢትዮጵያውያን እንደው ሌንጃ ያገኘ ነው። በቃ እጃችን ላይ ያለችው እንትን ትንዘረጋላት ለእኛ ቀላል ነው። ስናወጣ ግን እዛ ተጠራ ማለሷ ብዙ ነገር እንትን ትንላታለች። እና እስኪ ሁላችንም የተቻለን ንናቀን እንርዳት ባለ ማለት ነው ጓደኞቼ። እስኪ ቪዲዮውን የምናየው የሆነ በጣም የሚያሳዝን ማይቀት የምናየው የሆነ ነብረን ማለት ነው ልጆች ያላችሁ እናት ያላችሁ እህት ያላችሁ ምስት ያላችሁ እባካችሁ በአላህ ስም እለምናችኋል በፈጣሪ ስም እለምናችኋል እንግዲህ ከአንድ ወር ባልበለጠ ጊዜ የኩላሊት መምር እንዳጋጠማትና እንዲሁም ደግሞ ሁለቱ ኩላሊቶቿ ፌል እንዳደረጉ የወራቤ ኮምፕረሄንሲቭ ስፔሻላይዝድ ዶክተሮች አሳውቀው ወይም ደግሞ አሳውቀዋት ዛሬ እንግዲህ እዚህ ያገኘው ለራሷ ህመም ማስታገሻ የሚሆን ያው ዲያሊሲስ እያደረገች ትገኛለች። ቤተሰቦቿ ያላቸውን ነገር ጨርሰዋል። የሚያስፈልገው ደግሞ ቢያንስ የኢትዮጵያ እስከ ሶስት ሚሊዮን ብር ነው። ይህም ደግሞ በመላው ቤተሰቦቿ የሚሆን ነገር አይደለም። እባካችሁ ከዚህ በፊት ብዙ ለምኛቸዋለሁና የዛሬ ግነኛል። እባካችሁ ለእህታችን መዳን ከአላህ ቀጥሎ ከፈጣሪ ቀጥሎ የእናንተ እገዛ በጣም ያስፈልጋታል። እባካችሁ የቻላችሁትን በማድረግ ለነገው ላቄራው ቤታችን የሚጠቅመንን እንዲሁም ደግሞ ለዘላለም ህይወት የሚጠቅመን ነገር ብዙ ነገር እንስራ። እባካት እህቴን ለሁለት ስምንትያ ልጆች ቷ እንታደግላት። እባካችሁ አጨክም እናት ያላችሁ እህቴ ያላችሁ እባካችሁ እንዳጨክም ቢያንስ ካሌላችሁ እንኳን በሚችሉ ወገኖች ሼር፣ ኮፒ ሊንክ እና ሪፖርት በማድረግ አደርሱልኝ እባካችሁ፣ እባካችሁ ያላችሁትን በማድረግ ድረሱ። እደመታቸዋል

ጓደኞችን በጣም ደስ የሚል ዜና፣ በቀደም ሳውዲ አረቢያ እስር ቤት ልጇን ይዛ የገባችን እህታችን ነበረች እና ምን ይሻላል የሌላ ሀገር ዜጋ ናት ተብላ አውርቻችሁ ነበር። ከሙቀት የሚደርስ በጣም በሚያሳዝን ሁኔታ እባካችሁ ድምፅ ሆኗት፣ እባካችሁ ምናምን እያልኩኝ ነግሬያችሁ ነበር። ዛሬ ግን አልሐምዱሊላሂ ረብልዓለም ይላል። ምስጋና ሽጉር ይገባው፣ አገሯ ገብታለች ማለት ነው። እውነት በጣም ደስ ነው ያለኝ። ትናንት ረሃቷ ስነግረኝ የኔ እንጃ ደስታዬን መቆጣጠር ያቃፊ ማለት ነው እና የእውነት ለመናገር ሁሉም ማያልቀስ አረ፣ ሁሉም ይሳቅ። የእውነት ነው ነግራችሁ፣ እንደው ማልቀስ ሰልችቶናል። በስራ ላይ ሀሳብ ስራ አረ ዝህመን እንደገና ሌላ ሀሳብ ወይ ያለ ይግልግለን። ጓደኞች እውነት ነው ነግራችሁ፣ ከምንም በላይ ደግሞ አሁን ሀሳብ ስራ፣ ችግር ምናምን ውይ ይሄ ነገር ነው ያስጠላኝ። ሚዲያ ወደ ሚዲያ ባልመጣ ደስተኛ ነኝ። ወላሂ ስራ የሌለ ወንድ አቅፈው የሚተኙ ሴቶች አፈሪ ብሉ። ስራ የሌለ ወንድ አፋትተኛ ነፍስ ታረግዛላችሁ። እኛ ጋር መጣችሁ። ወንድ ልጅ ስራ ሳይኖረው እንዴት ታስጠጉታላችሁ? ምን እንዲያደርጋችሁ ሸክም ሊሆን እናንተ ላይ ሁሌ። ስራ ያለው ወንድ ተጠጉ። ቦይፍሬንድ ስትይዙ ስራ እንዳለው አረጋግጡ። ስራ ሳይኖረው የእናንተ ሸክም ሊሆነው። ማይሰራ ሰው ሰው አይደለም፣ በቃ እንደ እንስሳ ቁጭ ብሎ መብላት። የቀን ስራ ወጥቶ አይሰራም። ፓስቲ ሸክም፣ እንደዛኛው ወንድማችን ፓስቲ ጠብሶ አይሸጥም? አያችሁ፣ እንደዚህ አይነት ወንዶች ሴት አይደለም የሚያሳድዱት፣ ስራ ይፈጥራሉ። ባልትና ወንድ ልጅ ሆኖ ቤት ውስጥ ባልትናም ይሸጣለን። ወንድ ልጅ ሆኖ ፓስቲ ጠብሶም ይሸጣለን። ሴት አያሳድድም። መጀመሪያ ኪሴን ኪሴ ልሙላ ይላል። መጀመሪያ ብር ይኖረኝ፣ ብር ሳይኖረኝ ሴት ብጠጋ ሴቷም አታከብረኝም ይላል። አሁን አንድና አንድ ነው የምነግርሽ ነገር፣ እኔ ብር አላሰባሰብም ላንቺ። ኧረ ችግር የለም። ምክሬ ፈንገሽ ነው አይደል? የገባሽ ምክሬ ፈንገሽ ይሄ ነው ምክሬ። አንድ ልጅሽን ይዘሽ መስደሽ ፖሊስ ጣቢያ ሄደሽ አስወልዶ ጣለኝ አስወልዶ ሜዳ ላይ ጣለኝ። በዚህ ሀገር ሕግ በጣም ክልክል ነው። ካለበት መንቀረው ጆሮውን ይዘው ያመጡታል። ቀጥታ አቅራቢያ ያለው ፖሊስ ጣቢያ ሂጅ፣ ልጅሽን አቅፈሽ። ምን ያስፈራሻል? ጀግኝ እንጂ አንቺ እኮ ኢትዮጵያዊ ነሽ። ኢትዮጵያዊ እኮ ጀግና ነው። ያገኝ ምንድን ነው እስር ቤት አትገረፊ። ምን አት የኢማራት እስር ቤት ንጹህ ምግብ ይሰጥሻል። ንጹህ ፍራሽ ላይ ትተኛለሽ። መንግስት ፕሮሰስሽን ጨርሶ ከነልጅሽ ሀገርሽ ይልክሻል። እና ለልጇ ምንም አይነት መስዋዕት ትከፍላለች። ልጅሽ መኖሪያ ፈቃድ ሳይኖራት ኢቃማ ሳይኖራት ክትባት ሳታገኝ ዝም ብላ እዚህ ሀገር ላይ ህገ ወጥ፣ አንቺ ምገወጥ፣ እሷም ህገወጥ፣ ሁላችሁ ከምትኖሩ አንዴ ጥርስሽን ነክሰሽ ቁረጭና ወስነሽ ፖሊስ ጣቢያ ሂጂ። እሱ ካለበት ጎትተው ጆሮውን አምጥተው ብሎክ አድርገው ወደ ሀገሩ ያባሩታል።